ውድ ተመልካቾች እንደምናመሻችሁ፣ እንደምን ዋላችሁ። ዛሬ እንግዲህ የምንሰራው ይሄ ትስዬ ወይንም ፍቴ የሚሉት በአረብኛ ማለት ነው። ፈቴ ወይንም ትስዬ በብዛት በጾም ጊዜና ለቁርስ የሚበላ ምግብ ነው፣ እና ትስዬ ወይንም ፈቴ ይባላል። እኔ ባለውበት አካባቢ ማለት ነው። እዚህ ጋ እንትን አለ፣ የደረቀ ክብዜን እንደዚህ በዚህ አይነት እንዳማረ በዘይት ጠብሻለሁ። አሳምሬው ነው በጥሩ በዘይት እንደዚህ አድርጌ ጠብሻለሁ። በጣም ጣፋጭ ምግብ ነው። በጣም ደስ የሚል ምግብ ነው። በብዛት ያው በጾምና ለአፍጥር አካባቢ ላይ የሚሰራ ምግብ ነው። በጣም ጣፋጭ ቆንጆ የሆነ ምግብ ነው። ትስዬ ይባላል ወይንም ፈቴ ፈቴ ይባላል። እና ፈቴ ይባ- ፈቴ ይባላል በጣም ጣፋጭ ምግብ ነው። ደስ የሚል ምግብ ነው። እንግዲህ አይሁድ ከብዙ ይሄን ይመስላል። የደረቀ ቂጣው በዛ ይጠብሽዋለሁ። እዚህ ጋር የሽምብራ የተቀቀለ ሽምብራ እንትን አለኝ ሽምብራ አለኝ ማለት ነው። እንደገና እዚህ ጋር ደግሞ ሶሱን አዘጋጅቻለሁ። አያችሁ፣ ይታያችኋል። ሶሱ እዚህ ጋር በታሂኔ ታሂኔ፣ ኡርጎ፣ ነጭ ሽንኩርት፣ ሎሚ አርቄ ሶሱን ዚጋ ሰርቻለሁ ማለት ነው። አስቀድሜ ሶሱን ሰርቻለሁ። ካሙን ካሙን አርቄበታለሁ። ነጭ ሽንኩርት አለው፣ ነጭ ሽንኩርት አለው፣ ሎሚ አለው። በቃ ሁሉ ነገር የተሟላ ነው እና ይሄን ይመስላል ዚጋ እንግዲህ ክብዛችን ይሄን ነው የሚመስለው የደረቀና በጣም በዘይት የተጠበሰ እና ቴስት ያለው ቆንጆ ክብዝ ነው። እና ይሄን ይመስላል። እና አሁን የምንጨምርበት ይኸው ሽምብራችንን ሽምብራችንን በእንዲህ አይነት መልኩ ጨምርበታለን። ሽምብራችንን በዚህ አይነት መልኩ ጨምረን እንደዚህ እናወርደው አይደለም ማለት ነው። ዘርጋ ዘርጋ ዘርጋ። ጭሱ ይታያችኋል። ትኩስ ነው። ሽምብሮ ትኩስ ነው በጣም። ይሄ ምግብ እውነቴን እምላችሁ ሞክሩት። በጣም ነው የምትወዱት። በጣም ጣፋጭ ምግብ ነው። በብዛት ያው ለአፍጥር አካባቢ በጣም ይበላል ይመገቡታል። እና ቆንጆ ምግብ ነው ማለት ጥሩም ምግብ ነው። አይከብድም። ለዛም ነው በአፍጥር አካባቢ ላይ የሚበላ እና ቁርስ ይበላል። ቁርስ በጣም ለቁርስ ብዙ ጊዜ ለቁርስ እናዘጋጀዋለን። ይሄ ምግብ በጣም ቆንጆ ምግብ እና ተስማሚ ነው። አሁን ይኸው እርጎዬን፣ ታሂኒ፣ ሎሚ ነጭ ሽንኩርት አርጌ የሰራሁት ሶስ በእንዲህ አይነት መልኩ በእንዲህ አይነት መልኩ ሸፍነዋለሁ ማለት ነው። እንዲህ አይነት መልኩ እንደዚህ አርጌ ሸፍነዋለሁ፣ እያያችሁት ይታያችኋል። በጣም ደስ የሚል ምግብ ነው። ለዚህ ነው ሞክሩት፣ ትወዱታላችሁ። በጣም ነው የምትወዱት ይሄ ምግብ። በልታችሁ አጠቡ። እኔ ፊት አላውቅም ነበረ እና በጣም ስበላው ሶስ ነው የሆነብኝ። ሶስ እዚህ ጋር ደግሞ ሎዝ ሲሁን በዘይት የተጠበሰ ሎዝ አለ። በዘይት ቅቤ ወይ ለጋ ቅቤ አርጋችሁ መጥበስ ትችላላችሁ። ይሁን በዚህ መልኩ በዘይቴ እኔ ብዙ ጊዜ ያው ቅቤ ካልተን አይደለም፣ ካልተነጠረ ግን የገበታ በገበታ ቅቤ እንደዚህ አድርጋችሁ ሎዛችሁን በዚህ አይነት መልኩ ታደርጉበታላችሁ። እዚህ ጋር ይኸው ግብዛለኝ። ዲኮር አሪጌ እየሰራሁት ይኸው ግብዛለኝ። እንደገና እዝች ጋ አለችኝ። እንዲ አይነት መልኩ በዲኮር አሪጌ ሰርቸዋለው። እና በጣም ተወዱታላችሁ። ይሄው ከሙኔን ደግሞ አያችሁ፣ ይሄ ከሙን ይባላል ታውቁታላችሁ። ከሙን ከሙን እንደዚህ ያርጌ አሰነስኩበት። በጣም የምትወዱት ምግብ ነው፣ እውነቴን ይሄን ነው የምላችሁ። ሞክሩት፣ ይሄን ምግብ ሳትሞክሩና ነገሩኝ። እና በጣም ቀላል ነው። ይሄው ከሙኔ ነው፣ እንደዚህ አይነት መልኩ አስተካከልኩት። በጣም የሚጣፍጥና በጣም ተወዳጅ ምግብ ነው። በዚህ መልኩ አዘጋጀው ይዩት። ይሄው ይታያችኋል። በዚህ መልኩ አዘጋጅቼዋለሁ፣ በጣም ደስ በሚል ሁኔታ ከፈለጋችሁ በቅቤ ሎዙን በቅቤ ጥበሱት። ሎዝ እስኖባር ማድረግ ትችላላችሁ። በጣም በዚህ ባማሪ ሁኔታ ይኸው አንድ ሳህን አዘጋጅቻለሁ። ለቁርስ በጣም ተስማሚ ነው። ሞክሩትና ንገሩኝ። ቪዲዮውን ከወደዳችሁ ደግሞ ላይክ ኮመንት፣ ሰብስክራይብ ማድረግ እንዳትረሱ። ከፈለጋችሁት የፈለጋችሁትን የምግብ አይነት ሰራላችኋለሁ እና ይሄም ምግብ ሰዓት ሞክሩ እና እውነቴ ነው የምላችሁ፣ ሞክሩት። በጣም ነው የምትወዱት። በጣም ጣፋጭ ምግብ ነው፣ ደስ የሚል ምግብ ነው። ሞክሩት እና ኮመንት ላይ አስቀምጡ። እንግዲህ ረመዳን ከሪም ብለናል። ለሙስሊም እህቶቼ ረመዳን ከሪም ብያለሁ። ለክርስቲያን እህቶቼ ደግሞ እንግዲህ መልካም የጾም ጊዜ ይሁንላችሁ ብያለው። ሁላችንን ሀገራችንን ሰላም ያድርግልን። ሰላም ሁኑ። እኛም እግዚአብሔር በሰላም ወደ ምድራችን ሀገራችንን ሰላም አድርጎ እግዚአብሔር ከኛ ጋር ይሁን። በተረፈ ሰላም እደሩልኝ፣ ሰላም ሁኑልኝ። በቃ በዚህ መልኩ አዘጋጅቼ ጨርሼዋለሁ። በጣም ነው የምትወዱት። ሞክሩት። ቻው። አመሰግናለሁ። ላይክ ኮመንት ሰብስክራይብ ማድረግ እንዳትረሱ።